ሰላም አለይኩም ወረመቱላሂ ወበረካቱ ወደ ጤና እንደ ተከታታዮች እንደምሰነበታችሁ፣ እንኳን ወደ ቻናሉ በሰላም መጣችሁ። በዛሬው ቪዲዮ እንግዲህ ይዤ የመጣሁት አዲስ ነገር በተለያዩ በተለያዩ መተንፈሻ ላይ እንግዲህ ያሉ ችግሮች አሉ። እንደምታውቁት ለአስም ሊሆን ይችላል፣ ለቆየ የሳምባ አለርጂ፣ ለሳይነስ ሊሆን ይችላል፣ ለጉንፋን፣ ተደጋጋሚ ጉንፋን የሚያጠቃችው ከሆነ እንደውም ደግሞ በአፍንጫ ውስጥ ስጋ መሰለጥ ሲወጣ ወይም ምን ናዛል ፖሊፕ የምንላቸው እንደውም ደግሞ ሳምባችን ላይ ጠባሳ ወይም ሲኦፒዲ የምንለው ማለት ነው ተባስ ካለብን አክታም ይበዛብን ከሆነ እነዚህን የመሳሰሉ የመተንፈሻ ችግሮችን በቀላሉ በአንድ ወር ውስጥ በቤት ውስጥ በሚዘጋጅ ውህድ በአንድ ወር ውስጥ እንዴት በቀላሉ ማጥፋት እንችላለን የሚለውን ነው ዛሬ ይዤላችሁ። በጣም ውጤታማ የሆነ እኔም ከዚህ በፊት እንደዚህ ሳይነስ ችግር ነበረብኝ እና በዚህ ውህድ ተጠቅሜ አጥፍቻለሁ ማለት ነው። በጣም አስገራሚ ውጤት ነው ያለው በተለይ በዚህ ስለዚህ ውህድ አዘገጃጀ የታወሳሰዱን እንዲሁም ጥንቃቄዎቹን ምን ማድረግ አለባችሁ የሚለው ነግራችኋለሁ። ከዛ በተጨማሪ ደግሞ በተለይ የሚያባብሱ ነገሮችን ማወቅ አለባችሁ። ውህዱ መውሰድ ብቻ ሳይሆን የሚያባብሱ ነገሮች ምንድን ናቸው? ምን አይነት አመጋገብ መውሰድ ያለብን፣ ሰፕልመንቶቹ በተለይ ደግሞ የቆየ የሳምባላርጂ አስም ሊሆን ይችላል። ሳይነስ ላለባችሁ ደግሞ ምን አይነት ሰፕልመንት ይመከራል የሚለው ነግራቸኋለሁ። ስለዚህ ቪዲዮን እስከ መጨረሻው ለማየት ሞክሩ። መረጃው ደግሞ ለብዙ ሰዎች ኔተር፣ ሼር፣ ላይክ አርጉላቸው ማለት ነው። ስለዚህ ወደ ዋናው ጉዳያችን ነው የምንገባው። ወደ ውህዱ ከመግባታችን በፊት የሚያባብሱ ነገሮችን ነው የምናየው። እንግዲህ የመጀመሪያውና ዋነኛው እንደምታውቁት የቆየ የሆነ ቁስለት ኢንፍላሜሽን ካለብን በቫይረስ ሊሆን ይችላል በባክቴሪያ ፈንጋስ ሊሆን ይችላል። የመተንፈሻ አካላቶቻችን በቀላሉ ሊጎዱ ይችላል፣ ፐርማነንት ዳሜጅ ሊደርስባቸው ይችላል። ስለዚህ ጥንቃቄ ማድረግ በተለይ እጃችንን ብዙ ጊዜ የምንሳሳተው እጃችንን በተሸካካ አካል በተለይ አፍንጫችን በእጃችን ሳንታጠበ ቆሸሸ እጃችን አፍንጫችን አለመነካካት ማስክ ነገሮችን መጠቀም ግዴታ ይለናል። ማለት በተለይ ለእነዚህ ነገሮች። ሌላኛው በተለይ ኬሚካሎቹ ጭሶች ሊሆን ይችላሉ። የሲጋራ ጭስ ሊሆን ይችላል፣ የሺሻ ሊሆን ይችላል፣ አቧራ ሊሆን ይችላል፣ ሽታ በተለይ የስራችን ሁኔታ ለዚህ የሚያጋልጥ ከሆነ ኬሚካሎች ወይም ብክለትም ካለ የአየር ወደ መተንፈሻ አካላቶቻችን የመግባት እድላቸው መቀነስ አለብን ማለት ነው። በተለያየ ምክንያት እንግዲህ በስራ ምክንያት ለተለያዩ ኬሚካሎች ልንጋለጥ እንችላለን። ለሽታም ልንጋለጥ እንችላለን። ቀድመን ወይም ማስክ ማድረግ ራሳችንን ፕሮቴክት ማድረግ፣ በተደጋጋሚ ላለመጋለጥ መሞከር፣ እነዚህ ዋነኛ ችግር ፈጣሪዎች ስለሆኑ ማለት ነው። ሌላኛው የፈሳሽ የጥረት በቂ ውሃ ለመጠጣት ማለት ነው። ይሄ ደግሞ ምንድነው የሳንባችን እርጥበት ይቀንሳል፣ ወይም ደግሞ የመተንፈሻ አካላታችን ድርቀት ያጋጥመዋል ማለት ነው። ያ ደግሞ ለተለያዩ ለኢንፌክሽኖች ለአለርጂዎች በቀላሉ እንጋለጣለን ማለት ነው። ወይም ደግሞ በቂ የሆነ ፈሳሽ ሳንባችን ከሌለው ጀርሞች ወይም ደግሞ ኬሚካሎች ከሳንባችን በአክታ ወይም በንፍጥ መልክ በቀላሉ መወገድ አይችሉም። ይህ ማስተካከል ያስፈልጋል። ሌላኛው በተለይ ከአክታ ጋር የተገናኘው በተለይ አክታ የሚያበዙ ምግቦች መቀነስ አለባቸው። በተለይ ችግሩ ካለባቸው የሳይነስ ወይ የአስም ሊሆን ይችላል ናዛል ፖሊፕ ካለባቸው አክታ የሚያበዙ ምግቦች መቀነስ አለባቸው ያባብሳሉ ወይም ደግሞ አሲዳማ እንዲሆን ሳምባችን አሲዳማ እንዲሆን የሚያደርጉ የወተት ውጤቶች፣ የስጋ ውጤቶች፣ ግሉቲን ሊሆን ይችላል፣ በተለይ ስንዴና ገብስ፣ ፋስት ፉድ ሊሆን ይችላል፣ ፍራይድ ፉድ፣ እነዚህ በጣም ዘይታ የበዛባቸው ፋስት ፉዶችን፣ አልኮል መጠጥ ሊሆን ይችላል። ሪፋይንድ ካርቦችን መቀነስ አለባችሁ ማለት፣ በተለይ እነዚህ መተንፈሻ ችግር ካለባችሁ ማለት ነው። እነዚህ ለኢንፌክሽን ያጋልጡናል፣ ፕላስ ሳምባችን አሲዳማ ይሆናል ማለት ነው። ስለዚህ ይህን መቀነስ እና መስተካከል አለባቸው። በተለይ ቪታሚን እና ሚኔራል እጥረትም ደግሞ ካለ የዚህ መተንፈሻ አካላት ችግር ሊከሰቱ ይችላሉ። በተለይ የአስም ችግር ያለባቸው ሰዎች ሞስት ኦፍ ዘ ታይም የቪታሚን ዲ፣ የቪታሚን ኤ፣ የቪታሚን ሲ፣ የዚንክ፣ የማግኒዥየም እጥረት እንዳለባቸው ጥናቶች ያሳያሉ። ስለዚህ እነዚህን በተለይ አስም በተደጋጋሚ ሳይነስ በተደጋጋሚ ያጠቃቸው ሰዎች ምርመራ ማድረግ አለባቸው ማለት ምክንያቱም የነዚህ እጥረት ካለ የመተንፈሻ አካላት ችግር ይከሰታሉ ማለት ነው። እነዚህ እነዚህን በማስተካከል በቀላሉ ውጤቱን ማፋጠን ይቻላል፣ ውህዱን በመውሰድ የመጀመሪያው እንግዲህ ውህዱን ስናዘጋጅ የመጀመሪያው የሚያስፈልገን ግብአት ምንድን ነው? የተፈጨ የጦስኝ ዱቄት ነው። ወይም ጦስኛው ታውቃላችሁ፣ እኛ ጋር ያን ያህል የታወቀ ነገር ነው። አንድ ሻይ ማንኪያ የሚሆን የተፈጨውን ዱቄቱ ማለት ነው ማዘጋጀት ትችላላችሁ። እንግዲህ ጦስኝ ምንድነው? ጥቅሞ፣ በተለይ ጀርሞችን ለመግደል ቅድም ላይ እንደነገርኳቸው ባክቴሪያ ሞልድ ሊሆን ይችላል ቫይረሶችን እነሱን ለመከላከል ስፕሪዳቸውን ለመቀነስ ያገለግላል። የንፍጥ መብዛት የአክታ መብዛት ካለ እነሱንም ለማስወገድ እንጠቀምበታለን። በተለይ ለሳይነስ የጉሮሮ መከርከር ችግር ካለብን ማፈን ነገር ካለብን ወይም የትንፋሽ ማጠር ችግር ካለባችሁ ለዚህ በጣም ወሳኝ ነው። በተለይ የብሮንኮስፓዝም ወይም ደግሞ የመተንፈሻ አካል መጥበብ እሱን ለመከላከል ያገለግላል ማለት ነው። ስለዚህ ጦስኝ አንድ ሻይ ማንኪያ። በተለይ እርጉዝ የሆኑ ሴቶች ይህን ነገር ባትጠቀሙ አሪፍ ነው። ሪኮመንድ አይደረግም። የውርጃ ነገር ሊያመጣ ይችላል የሚል ነገር ስላለ እርጉዝ ከሆናችሁ ይህን ነገር አጠቀሙ፣ ሌላውን ማጠቀም ትችላላችሁ። ሁለተኛው ዝንጅብል ነው። ዝንጅብል እንደምታውቁት በተለይ አንቲ ኢንፍላማቶሪ ነው። ፕላስ ደግሞ አክታ አክታ ካለብን ወይም ንፍጥ የሚበዛብን ከሆነ ለነዛም ይሆናል ማለት ነው። ስለዚህ ኢሚኒቲያችን ስለምጨምር ዝንጅብል የተፈጨ አንድ ሻይ ማንኪያ ወይም ደግሞ ከአንድ እስከ ሁለት ፍሬውን የሚሆን ደግሞ ፈጭተን ማዘጋጀት እንችላለን ማለት ነው። በሁለተኛ ደረጃ ነው። ሶስተኛው እርድ ነው። እርድ ሁለት ሻይ ማንኪያ የሚሆን ታዘጋጃላችሁ። እርድ በጣም ኮመን የሆነ አንቲ ኢንፍላማቶሪ አንቲ ኦክሲዳንት ነው። ሳምባን ዲቶክስ ያደርጋል ከተለያዩ ኬሚካሎች ማለት ነው። ሳምባችን በየቀኑ ለተለያዩ ኬሚካሎች ይጋለጣል፣ እና ያንን ዲቶክስ ለማድረግ በተለይ ለቆየ የሳምባ ችግር ላለባቸው ሲኦፒዲ ሊሆን ይችላል፣ አስም፣ ብሮንካይተስ ሊሆን ይችላል። እነዚህ የተጋለጡ ሰዎችን በቀላሉ ለማከም በጣም ወሳኝ ነው እርድ ማለት ነው። ታዘጋጃላችሁ። አራተኛው ቁንዶ በርበሬ ነው። ቁንዶ በርበሬ ግማሽ ሻይ ማንኪያ የሚሆን ይበቃችኋል። በተለይ ቁንዶ በርበሬ ምንድን ነው ጠቅሞ አብዞርብሽኑን የእርድ ውስጥ ያለውን ኩርኩሚን አብዞርብሽን ይጨምራል ማለት ነው እና ቶሎ ወደ ሰውነታችን አብዞርብድ እንዲሆን አንቲ ኢንፍላማቶሪ ነው በዛ ላይ። ስለዚህ ቁንዶ በርበሬን ታዘጋጃላችሁ። ሌላው አምስተኛው ግብዓት ምንድነው ነው ማር ነው። ማር አንድ ሾርባ ማንኪያ የሚሆን ታዘጋጃላችሁ። ይሄ ማሩ እንግዲህ ለማጣፈጫም ይሆናል። ሁለት ጥቅም ነው ያለው ለማጣፈጫም የሆነ ፕላስ እንደምታውቁት ማር አንቲ ኢንፍላማቶሪ ነው፣ አንቲ ኦክሲዳንት ነው። በውስጡ ደግሞ ከፍተኛ የሆነ ዚንክ፣ ማግኒዥየም፣ አይረን አለው። ስለዚህ ያ ደግሞ እጥረት ካለባችሁ ቅድም የነገርኳችሁ ለነዛል ይሆናል። ለደረቅ ሳል ላለባቸው፣ ለጉሮሮ መከርከል ላለባቸው፣ በተለየ ናዛል ፖሊፕ ላለባቸው አፍንጫችሁ ውስጥ እጢ ነገር ስጋ መሰል እጢ ካለባችሁ በጣም ወሳኝ የሆነ ነው ማለት ማር ለመተንፈሻ ችግሮች። እነዚህን ታዘጋጃላችሁ ማለት ነው ግብአቶቹን በመጨረሻው ስቴፕ ምንድ ነው? እንግዲህ ከላይ የነገርኳችሁን ግብአቶች ሁለት ብርጭቆ የፈላ ውሃ ታዘጋጃላችሁ ማለት ነው። ውሃ ታፈላላችሁ። ካፈላችሁ በኋላ ቅድም የነገርኳችሁን የጦስኝ ዱቄት፣ ዝንጅብልንም፣ እርድ ቁንዶ በርበሬ ሆን የፈላ ውሃ ውስጥ ትጨምራላችሁ ማለት ነው። ከዛ ከአምስት እስከ አስር ደቂቃ የሚሆን መፍላት አለበት መፍላት አለበት። ከአስር ደቂቃ በኋላ ከሳት ላይ ማውጣትና እንዲበርድ በርድ ማድረግ መብረድ አለበት ማለት ነው። ከበረደ በኋላ ከሁለት ከሶስት ደቂቃ በኋላ ከበረደ በኋላ ማር እንጨምራለን። አንድ ሾርባ ማንኪያ ማለት ነው። ማር እንግዲህ ሙቀት ውስጥ መከተት የለበትም። ለሙቀት መጋለጥ የለበትም። አለበለዚያ በውስጡ ያሉት ቪታሚኖች፣ አንዛይሞች ጠቅላላ ዲትሪሬት የሆኑና ከጥቅሙ ጉዳቱ የሚያመዝን ማርን ለሙቀት ማጋለጥ አይመከርም፣ ጥሩ አይደለም ማለት ነው። ይህንን አድርጋችሁ እንግዲህ በመጠኑ በቀን ሁለት ጊዜ ሶስት ጊዜ በባዶ ሆዳችሁ ቢሆን አሪፍ ነው፣ ወይ ከምግብ በኋላ በመውሰድ በቀላሉ ብለው አንድ ወር ብትወስዱት እርግጠኛ ነኝ ለውጥ አመጣላችሁ ማለት ነው። እንደ ቦነስ ሌላ የምጨምርላችሁ ነገር ምንድን ነው? በተለይ የቆየ የሳንባ ችግር ላለባችሁ አስም ሊሆን ይችላል፣ ሳይነስ ሊሆን ይችላል። ሌላም ጢ ነገሮች ካሉ በባህር ዛፍ መታጠን አሪፍ ነው። ነጩ ባህር ዛፍ ቢሆን አሪፍ ነው። በተለይ በባህር ሕክምና በሕክምናውም አሁን እየተለመደ ነው፣ ባይዘወይ የባህር ዛፍ እንፋሎቱ ማለት ነው መታጠን በየቀኑ ባይሆን አንድ ሁለት ቀን ሶስት ቀን አለፍ እያላችሁ በተታጠኑ በጣም ይከፍታል። በተለይ የሚውከስ ካለ እሱ ለመቀነስ ይረዳል። ሌላው በጨው መግመጥመጥ አሪፍ ነው። በተለይ አዲስ የጀመረን የጉሮሮ መከርከር ወይም ጉፋን ነገር ወይም ህመም ካለ በጉሮሮ አችን ላይ ውሃና ጨው አድርገን አቀላቅለን ማለት ነው ጋርግል ማድረግ ይመከራል። ሌላኛው ናዛል ስፕሬ ነው። ናዛል ስፕሬ ያው በህክምናው ይታወቃል። በተለይ የጥቁር አዝሙድ ዘይት ሊሆን ይችላል፣ ወይም ፔፐርሚንት ኦይል ሊሆን ይችላል። እነሱን ከውሃ ጋር ወይም ደግሞ ከሚመቸን ውህድ ጋር ብለን በአፍንጫችን ውስጥ ስፕሬ ማድረግ መርጨት እንችላለን ማለ በትንሹ ሳናበዛ ማለት ነው። ናዛል ስፕሬ በጣም ኮመን የሆነ የመተንፈሻ አካላት መፍትሄ ሊሆን ይችላል ማለት ነው። ሌላኛው ሰፕልመንት በተመለከተ ቅድም እንደነገርኳችሁ የማግኔዥየም፣ የዚንክ፣ የቪታሚን ዲ፣ የቪታሚን ቢ ትዌልቭ ቼክ ማድረግ በተለይ ቆየ የሳንባ ችግር ካለባችሁ እነዚህን ቸካርጋቸው ሰፕልመንት መውሰድ ይጠበቅባችኋል። የመጨረሻው ቦነስ ምንድ ነው? የአናናስ ጁስ ነው። በተለይ ለሴቶች እና ለህፃናት ማለት ነው። ህፃናት በተለይ ጉፋን ነገር፣ አለርጂ ነገር፣ ሳይነስ ነገር ሊይዛቸው ይችላል በተደጋጋሚ። የአናናስ ጁስ ደግሞ ለዚህ መፍትሄ ነው። በተለይ አናናስ ሎሚ ወይም ብርቱካን፣ ካሮት አድርገን በብሌንደር ነገር ፈጭተን በየጊዜው ልጆች ወይም ሴቶች ይህን ነገር እንዲጠጡና በቀላሉ የመተንፈሻ አካላትን ማስወገድ እንችላለን ማለት ነው። ስለዚህ የዛሬው ቪዲዮ ይመስላል። መረጃው ለብዙዎች እንዲደርስ ሼር አድርጉት ማለት ነው። የዛሬውን ጨርሻለሁ።